ከመስከረም ሰላሳ በኋላ መንግስት የለም፣ መከላከያ አይታዝም፣ ሀገር ትፈራርሳለች። ከመስከረም 30 በኋላ ህጋዊ ከለላ ያለው መንግስት የለም። ህዝቡ ከመስከረም 30 በኋላ ይሄ መንግስት በስልጣን ላይ የሚቆይበት ምንም አይነት ህጋዊ ፖለቲካዊ መሰረት የሌለው መሆኑን ማወቃለሁ። በየቀኑ ራሳቸውን ሲገሉ የኖሩ በየቀኑ ኢትዮጵያ ፖለቲካ ውስጥ እየሞቱ የመጡ በየቀኑ እየቀለሉ የመጡ ዛሬ ሚዛንም ነን ተመዛኝም ነን ሞተ ተቀበረ ያልነው ልደቱ ህያው ነኝ ብሎ ያው ነን የሚሉ ሰዎችን ሲጋልብ እንደምናየው ማለት ነው። የኮንስቲቱሽናል ቀውስ ከመስከረም ሰላሳ በኋላ የሀገር የፖለቲካ ቀውስ ይሆነ እንደ አብቹ ስልጣን ቢኖራቸውማ ሚሳኤል የሚተኩሱ ነበር። ከነመንግስቱ ንዋይ ዘመን ጀምሮ እዚህ ሀገር ውስጥ ህዝባዊ ዲሞክራሲያዊ፣ ፈትሃዊ ስርዓት ለመገንባት መዝጊያ ላይ ብዙ የፖለቲካ ጨዋታ ሲጫወቱ አይቻሉ እናቶ መለስ ዜናዊ ሲጫወቷቸው የነበሩ ልደቱ እንዳለው ያር ላይ ለማከል ብቻ እየተባባሉ በካርቦን ኮፒ ደረሰኝ ቆረጡብን። ግን ልደቱ አሁን የተነተነው ላይ ትንሽ መጨመር ልደቱ ቅድም ያነሳው ላይ ጀዋር ያልከውን የበለጠ የሚያጠናክር ቅድም ጀዋር እንዳለው፣ አሁን ጀዋር እንዳለው ወደ ጎን የተሆናቸው የሽግግር ስራዎችን እኛ ለሁለት ዓመት የሚቆይ የሽግግር መንግስት ያስፈልጋል ብለህ የካቲት 11 ሁሌ በየአመቱ ያላረገው የለም ህወሓት ለልደቱ ዛፉን ለመንቀል እንግዲህ ብዙ ሲታገሉ ነው የምናየው። ይህ ደግሞ ዛፉን ለመንቀል በዚህ ደረጃ ከተረባረቡ የስሩን ጥልቀት ነው የምናየው። ቨርቹዋል መንጋ የምለዋለ እንግዲህ ይህም ከአምስት ስድስት ዓመት በፊት ጠቀመው የነበረ ቃልና ጽሑፎች ናቸው። ማህበራዊ ሚዲያ ላይ ያሉ የምታገኟቸው እና የፌስቡክ ዝነኞች አሉ። እነኚህ አሁን የሚያባሉን በስማችን የሚነግዱት እነማን ናቸው የሚለውን ቢያሳይልን። ከቨርቹዋል መንጋ ወደ ቨርቹዋል መንግስት ከመስከረም 30 ወደ ግንቦት 30 የሚለውን ስናይ እዚህ ያሉትን ተጣማሪዎች ስናይ የምናየው ጉድ እጅግ በጣም ብዙ ነው። ብዙ ጉድ ጉድ የሚያሰኝ ነው። ቅድም ስነሳ እንዳልኩት ጥላችሁን የረዘመው የሚያስብል ነው። ባለፈው እንደጠቀስኩላችሁ ለምሳሌ ከ15 ዓመት በፊት ለስብስቡ እንኳን የማይበቃው ልደቱ አያሌው ከኢትዮጵያ ፖለቲካ የተተፋው፣ ከዛ በኋላ ወያኔ ማንነቱን ተላብሶ ወይ ደግሞ ሁሌ ቋሚ ታማኝነቱን አሳይቶ አለን የሚሉ ግን ያው እንዳሉ የሚያስቡ አልሞትኩም ብዬ ብለው የሚዋሹን ሰዎችን ሰብስበው በአንድ መስኮት ያንጋጋበት እሱ ቀጥታ ከባለፈው ከቀደመው ሙከራቸው ጋር የሚያያዝ ለምሳሌ፣ ለመስከረም ሰላሳ ያሰቡትን እስከ ጳጉሜ ስምንት ያከርሙታል ብለን ነበር። ያ የመስከረም ሰላሳ ላይ ሁለቱ በተጣመሩበት ጊዜ ማለት ነውና ባለፈው የጀመርነውን ጉዳይ የሚያደምቅ ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ ብዙ ስህተቶች ተሰርተዋል። ታክቲካዊም፣ ቴክኒካዊም ስትራቴጂካዊም ስህተቶች ቡፌውን ሞልተውታል። ልደቱና ጃዋርን በቲቪ ያሳየችን ያቺ ምሽት ከትልልቅ ስህተቶች ውስጥ ወይ ደግሞ ትልልቅ ከምንላቸው ስህተቶች ውስጥ የምትመደብናት ነው የምለው። ያቺኛዋ አሁን የደገሟት ማለት ነው። አላማዋ እንግዲህ ተቀናቃያችን ናቸው የሚሏቸውን ጫና ውስጥ ለመክተት ታስበው የተደረገ ነው። ተቀናቃይ ማለት ያው መንግስትና ደጋፊዎቹን እንዲሁም የተለያዩ አጋሮቹን ጫና ውስጥ ከቶ ስልጣን ላይ መውጣት ነው አላማው ታዲያ ስልጣን መፈለገ ኃጢአት ነው እንዴ ካላችሁ አረ በጭራሽ ነው መልሴ ብቻውን አያስወቅስም መንግስትስ ቢሆን ስልጣን ፈለጉ ያለ እንዴ ታዲያ ተቃዋሚዎቹ ስለፈለጉት ምኑ ነው ስተት የሚሆነው ምንም ስተት አይሆንም በጭራሽ ግን ያለ ጊዜው በመቅረቡ ከስተትም የበለጠ ሆኖ ነበር የተገኘው ያለ ጊዜው ከተነገረ ሀቅም ቢሆን ከውሸት የበለጠ አደገኛ የሚሆንበት እድል ሰፊ ነው አሁን ለተቃዋሚዎቹ ስልጣን መፈለጊያ ወይ ደግሞ ስልጣን የሚፈልጉበት ጊዜ አልነበረም። በተቃራኒው ደግሞ መንግስት ስልጣን ማራዘም ደግሞ በጣም ትክክለኛ ጊዜው ነበር። እንግዲህ ያኔ መስከረም ሰላሳ የተገባበትን ውዝግብ መለስ ብለን ስናየው እነኛ አዲስ ጥይት እንኳን የሚፈልጉ አይደሉ የምለው ለዛ ነው። ህዝብ ኮሮና በተባለ ፍዳ ነፍስ ውጪ ነፍስ ግቢ ውስጥ ነው። እንኳን የልደቱና የጃዋርን ፍቅር ቀርቶ የኢሱና የቢቹ ፍቅር የጀመረበት ቀን ብትሆን እንኳን ብዙ ሰፍ የማይባልበት አስቸጋሪ ሙድ ውስጥ ነው ሀገሩ ያለው። በዚህ መሃል መጡና አጉል ሆኑ ማለት ነው ያኔ አመጣጣቸው የኮሮና መድኃኒት አገኘሁት ለማለት ይመስል ነበር እነሱ ግን ምን አሉ ከመስከረም ሰላሳ በኋላ መንግስት የለም መከላከያው አይታዝም ሀገር ትፈራርሳለች ከግብፅ ጋር ውጥረታችን የሚካረርበት ሱዳን ልትወረን ያኮበኮበችበት ኮሮና ወገባችንን የሚደቀድቅበት ጊዜ እየመጣ ነው አሉን ማንናማ ልደቱና ጀዋር ስለዚህ እንዳያደር ነው እንዳያደር ችግሮቹን የሚያስወግደው ከእነሱ ጋር መደራደር ብቻ እንደሆነ እየተቀባበሉ ደሰኮሩ። ብዙ ሰው በዚህ ንግግር ብቻ በጣም ሊታዘባቸው እንደሚችል አለመረዳታቸው ምንጊዜ ማስገራሚ ሆኖ ይኖራል። ይኸው ዛሬም ደገሙታል። እንዲህ አይነት ፋውል ውስጥ ብዙ ሰዎች አሉ። እንዲህ አይነት ፋውል ውስጥ ብዙ ፋውሎች አሉ የሚመዘዙ። የህዝቡን ወቅታዊ ፍላጎት ጭንቀት፣ መፍትሄ አይገነዘቡትም ማለት ነው። የህዝቡን ፖለቲካዊ አረዳድ ንቀውታል ማለት ነው። ትዝብት አይፈሩም ማለት ነው። ዘር፣ ሃይማኖት ፖለቲካዊ ልዩነት በማይመርጥ ችግር ውስጥ የወደቀን ህዝብ ከእኔ ጋር ካልተደራደርክ ከዚህ ቀን በኋላ መንግስት አይኖርም ስትለው ሊመልስልህ የሚችለውን መልሶች መገመት ለአንድ ፖለቲከኛ በጣም ቀላል ስራ ነበር። የተቃዋሚዎቻቸው ይቅር፣ ለደጋፊዎቻቸው ማዘን ነበረባቸው። ደጋፊዎቻቸውን ጉድ አደረጓቸው። ያው ዛሬም ደገሟቸው። በዚህ ወቅት የግብፅን ስም እየጠሩ የሱዳንን እየመረቁ ማስፈራራት ፖለቲከኛ ጓደኞቻቸው እንደ ማስታወሻ ደብተር የሚጠቀሙበትንና የቁጩ ሰነድ ነው እያሉ የሚያላግጡበትን ህገ መንግስት እየገለጡ ማስቦካካት የኮሮናን ጡንቻ እየወጣጠሩ ማጨናነቅ የፖለቲካን ጨዋታ ሴራ፣ እንዲሁም ስራ ለማወቃችሁን ያጋልጣል። ከዚያች ቀን ወዲህ የምናያት ውል አልባ ድራማ ሁሉ የዚህ አደገኛ ፋውል ውጤት ናት። የማስተባበያ አጋጋታ ስለ አባይ ግድብ በጎ በጎ ማውራት አረ ቀለል አድርጉት እያሉ መቅለስለስ፣ ሆደ ባሻነት ተስፋፍቷል እያሉ ጋሻ ፍለጋ መቅበዝበዝ። እነዚህ ሁሉ የዚህ ስህተት ውጤቶች ናቸው። በተቃራኒው ለመንግስት ያልታሰበ ሲሳይ ሆኖለታል። አይደለም ከመስከረም ሰላሳ በኋላ ለምን እስከ ጳጉሜ ስምንት ድረስ አይገዛም የሚለው በስቷል። ገብቷችኋል? እስከ ጳጉሜ ስምንት ነው ያልኩት፣ አይደለም እስከ መስከረም እስከ ጳጉሜ ስምንት ለምን አይገዛም የሚለው በስተዋል። ምን ማለት ነው? ገብተችኋል? ከገባችሁ ማለት እዚህ ጋ ነው እንግዲህ ልክ ይሄ የዛሬ አይመስልም። መስከረም ሰላሳ ሁለቱ ቁጭ ብለው የደለቁ ጊዜ የሆነ ነው እንግዲህ። እና ምን ያህል ፖለቲካችን ባለበት እንደሚረግጥ የዚህ ሀገር ችግር ሁሌ እንደምለው መርሳት አደገኛ ችግር ነው። መርሳት ያለብንን አለመርሳት፣ አለመርሳት ያሉብንን ጉዳዩ ቶሎ መርሳት፣ የነዚህን ሰዎች ነውር፣ የነዚህን ሰዎች ትላንት ማለት ትላንት ትላንት በእኛ እድሜ በእኛ አይን ስር አመት ባልሞላው ወራት ውስጥ ብንቆጥር በየቀኑ በየቀኑ ራሳቸውን ሲገሉ የኖሩ በየቀኑ ኢትዮጵያ ፖለቲካ ውስጥ እየሞቱ የመጡ በየቀኑ እየቀለሉ የመጡ ዛሬ ሚዛንም ነን ተመዛኝም ነን ብለው ሲሞዳሞዱ የምናያቸው ሰዎች፣ መርሳት መጥፎ ነው። እንኳን አዲስ ጥይት እንኳን የመንግስት ጥይት የአንድ ተራ ዜጋ ጥይት ያረጀ ጥይት በቂያቸው ነው። ለዛ ነው መርሳት መጥፎ ስለሆነ ጮክ ብለን እናስታውሳቸው እያልን ያለ ነው። ሰልስቱና አስሩ መገለባበጦች፣ አስሩ የልደቱ አክሮባቶች። ያው መቼስ ሰልስት ባህላችን አይደል? ለቅሶ ተብሎ በአንድ ብቻ አይቋጭ። መቼም ታዲያ ሰልስቱም ለጃዌ እንጂ ልደቱ ሞቶብኝ ከቀበርኩት ብዙ ሙት ዓመታት አለፉ። ከህዝቤ ጋር በጋራ ነው እርማችንን ያወጣ ነው። ሟች ልደቱ በእሱ ላይ ተንጠልጥሎ ነው ዳግም ለሰልስት መብቃቱ እያያችሁ ነዋል። ዛሬ ሞታ ተቀበረ ያልነው ልደቱ ሕያው ነኝ ብሎ ሕያው ነን የሚሉ ሰዎችን ሲጋልብ እንደምናየው ማለት ነው እና ያኔ አስሩ መገለባበጦች ብለን ልደቱን አጀዋሪ የቀረቡ ጊዜ አስሩ መገለባበጦች ብለን ያነሳ ነው። የዛሬውን የአቶ ልደቱ አያሌውና አቶ ልደቱ እንዳለው አቶ ጃዋር ያው አለማቋረጥ የደጋገማ ታደርግ ነበር። አቶ ልደቱ እንዳለው ያኔ ሜን ላይ የቀረቡ ጊዜ ማለት ነው እና ያደረጉትን ውይይት በጣም የገረመኝ ተገላቢጦሹ ነው። አቤት አገለባበጥ! ሀገሩን ለማትረፍ የናፈቀውን ቀዳማዊውን ኦሮማራ ሲዘልፉና በየመድረኩ ራሳቸውን እየጋበዙ ሲተቹ የኖሩ ሰዎች ስልጣን ለማትረፍ ዳግማዊውን ኦሮማራ ከመቼው አቋቁመው ለአቅመ ትችት በቁ። ጥላቻን እንደ አሜሪካኖቹ ዶሮ በኢንኦርጋኒክ መንገድ በቅጽበት ያሳድጋለከ። ካስገረሙኝ ቁጥር አልባ ጨዋታዎች ውስጥ ጥቂቶቹን ልመርቅላችሁ። እንዲህ ያለው ሸጋ ጨዋታ ተገኝቶ ነው መገልበጥ። አንድ ልደቱ እንዳለው ጠቅላይ ሚኒስትር አብይ ኮሮናን ለፖለቲካ ተጠቀሙት አለና መጨረሻ ላይስ፣ መንግስት ኮሮናን ለመቋቋም ከኛ ጋር መስማማት አለበት ብሎ ራሱ ኮሮናን ለፖለቲካ ተጠቀመበት። ቅድም ለምሳሌ ኮሮናን ያለ ፖለቲካ አመራር ማየት አይቻልም እንዳልነው፣ አሁን ወደፊት የሚኖረውን የኢትዮጵያ የፖለቲካ ሁኔታም ከኮሮናው ነጥለን ልናየው አንችልም። በተለይ በብልጽግና ፓርቲ አካባቢ ይቀርብ የነበረው ተቃውሞ ምንድን ነው እሱን የምትሉትን ነገር ማድረግ አንችልም፣ ምክንያቱም ህገ መንግስቱ አይፈቅድም የሚል ነበር። ህገ መንግስቱ በፍጹም ከአምስት ዓመት በኋላ ምርጫ ማካሄድን አይፈቅድም። ጠቅላይ ሚኒስትሩ ደጋግመው ነው ያሉት ነገር አለ። ህገ መንግስቱ እዚህ ላይ ግልጽ ነው። ምርጫው በአንድ ቀን ሊራዘም አይችልም። ይሄን ለማድረግ የሚያስችል ምንም የህግ ማዕቀፍ የለም። እኔ ደግሞ ከህገ መንግስት ውጪ አንድም ነገር ማድረግ አልችልም ብለዋል። እጃ መገልበጥ ሁለት ጃዋር ልደቱም ማለት ነው። ጠቅላይ ሚኒስትር አብይ ፓርቲዎችን የሰበሰበ ዕለት አስፈራራን አሉና መንግስት ትኩረት ካልሰጠን ስልጣን ካላጋራን ማለት ነው ያው ከፍተኛ ቀውስ ውስጥ ነው የምንገባው፣ ብለው ራሳቸው አስፈራሩን። በኃላፊነት ስሜት ነው እያየን ያለ ነው። እሱም ይህን ጉዳይ በኃላፊነት ስሜት ማየት አለበት። የማያይ ከሆነ ግን ቅድም በወረቀት ላይ ተፈጠረ ያልን ነው የኮንስቲቱሽናል ቀውስ ከመስከረም ሰላሳ በኋላ የሀገር የፖለቲካ ቀውስ ይሆነ እንደ አቢቹ ስልጣን ቢኖራቸውማ ሚሳኤል የሚተኩሱ ነበር መገልበጥ ሶስት ልደቱ መቀሌ ድረስ እየጋበዙ የሚያወያዩት የህወሓት ሰዎች በዩቲዩብ ትግራይን በተመለከተ ከየትኛውም የውጭ ኃይልን ጨምሮ አካል ጋር እንሰራለን በሚል ሙዚቃ ሲጨፍሩ እንዳላየና እንዳልሰማ ሆኖ በእርግጠኝነት ከውጭ ኃይል ጋር የሚጠጋጋ አካል የለም አለን ደፍሮ በእርግጥ ካለ መረጃውን ይስጡን፣ ከጎናቸው ነው የምንቆመው። ይህን ሰበብ አድርጎ ግን ሌላ ህገ ወጥ ድርጊት ለመፈጸም መሞከር፣ ይሄ የተበላ ጨዋታ ነው። በደርግ በ27 ዓመቱ ኢህአዴግ ዘመን የኢትዮጵያ ህዝብ እንዲህ አይነቱን ጨዋታ በደንብ ጠንቅቆ ያውቀዋል፣ ገና ካፍን ሲወጣ ያውቀዋል። ለነገሩ ጃዋር ከሁሉም ፓርቲ አመራሮች ጋር እደዋወላለሁ ስላለ እኛ የማንደዋወለው ሰዎች ግን ያደመጥነውን የነ ጀነራል ተክረ ብርሃንን ዛቻ እሱ አልሰማውም አንልም። መገልበጥ አራት ልደቱም ሆነ ጃዋር አቶ መለስ ዜናዊን በተለያየ መድረክ እንደሚያደንቁት እንዳልተናገሩ ዛሬ አብይን ለማንቋሸሽ ሲሆን እንደ ክፉ ምሳሌ ቆጠሯቸው። በተለይ አቶ ልደቱ ያጎረሰ እጅ ይነከሳል ቱ አሁን እዛ ላይ ያነሱት አንድ ነገር ናንሰው ስለ ውጭ ሀገር ወረራ ስለሌላ የተነሳው ይሄ የተለመደውን የፖለቲካ ጨዋታ ማቆም አለብን። ብዙ የፖለቲካ ጨዋታዎች አይቻለሁ። ለምሳሌ ጠቅላይ ሚኒስትሩ በበቀደሙ የፖለቲካ ፓርቲዎች ውይይት መዝጊያ ላይ ብዙ የፖለቲካ ጨዋታ ሲጫወቱ አይቻለሁ እና አቶ መለስ ዜናዊ ሲጫወቷቸው የነበሩ በደንብ ጠንቅቀን የምናቃቸውን ጨዋታዎች ትክክል አይደለም። ለምን ይችን አባባል በመቀሌው መድረክ ላይ አልተጠቀሟት? መገልበጥ አምስት ቀጥታ ስሙን ባይጠሩትም ሙሉ ፕሮግራሙ ዳርዳር ሲሉት የከረሙት የሽግግር መንግስት እንዴት ነው የሚቋቋመው? ነው ወደ ጎን ሆናቸው የሽግግር ስራዎችን መልሰን ለመስራት ምርጫው ስለሚራዘም እድል ይሰጠናል። ከሆነ ዲቫይን ኢንተርቬንሽን ሊሆን ይችላል። አንዱ እሱ ነው። የመጀመሪያው ሀሳባችን ከዛ እንውጣና ወደ ድርድር እንግባ ነበር። እኛን ከወሰድ ዝርዝር የሆነ እኛ ለሁለት ዓመት የሚቆይ የሽግግር መንግስት ያስፈልጋል ብለን ምን አይነት ሽግግር መንግስት ይኖርን? የአንድነት መንግስት ነው፣ ጊዜያዊ መንግስት ነው፣ የባላደራ መንግስት ነው፣ የሽግግር መንግስት ነው ዩኔሚት ችግር የለውም እሱ። ሁሉም የፖለቲካ ኃይሎች ሲሉ አየለ ጫሚሶና ራሱ ልደቱ ይኖሩበታልን? በስንት ድምፅስ ነው የሚወከሉት ደርግ ሲወድቅ የተቋቋመው የሽግግር መንግስትስ መውደቅ የጀመረው በኦነግና በህወሓት የወንበር ሽኩቻ መሆኑ ድብቅ ነውን መገልበጥ ስድስት ጃዋር ስለ ኢትዮጵያ ፖለቲካ ታሪክ ሲያወራ የኦቦ ሌንጮ ለታን ከግርማሜ ነዋይ ጀምሮ ወይም ከመንግስቱ ነዋይ ጀምሮ የምትለዋን ሀረግ ካልተጠቀመ ማውራት አይችልምን ከነመንግስቱ ነዋይ ዘመን ጀምሮ እዚህ ሀገር ውስጥ ህዝባዊ ዲሞክራሲያዊ ፈትሃዊ ስርዓት ለመገንባት? በሚሊዮን የሚቀጠር ህዝብ ረግፏል አይ ወንበር መገልበጥ ሰባት ሁለቱም ምንም ሀሳብ ሳያነሱ ይበጠበጣል ግጭት ይከሰታል ቀውስ ውስጥ ይከታል ትርምስ ይከሰታል የሚል ሟርት ካልጨመሩ ያወሩ አይመስላቸውም ወይ ይህን ያህል ወጣት ልጅ ያለበት ሀገር ስራ ኢኮኖሚ ከሌለ ያ ነገር በቀጥታ ወደ ፖለቲካ ቀውስ ነው የሚቀየረው የህገ መንግስት ቀውስ ሊፈጠር ነው ህገ መንግስታዊ ክራይሲስ ሊፈጠር ነው ተፈጥሯል ወረደ እስከ መስከረም 30 መንግስት ናቸው ብለን ተቀብለ ነው። የፖለቲካ ቀውሱ ግን ከዛ በፊትም ሊከሰት ይችላል። ስለዚህ ይሄን ውሳኔ በመወሰን አገሪቱ ውስጥ ሊመጣ የሚችለውን ማንኛውንም ችግር ኃላፊነት የሚወስደው መንግስት እንደሆነ ማወቅ አለበት። መገልበጥ ስምንት ብልጽግና ፓርቲና ኢህአዴግን አቶ ልደቱ ፈቅዶ ያምታታል። አቶ ልደቱ ኢህአዴግ ማለት ህዝቡ እርሶን የሚያማቦት እርሶም በድህረ ዘጠና ሰባት ምርጫ ዝም ማለት ከድጋፍ ይቆጠራል በሚለው ስሌት የደገፉት ፓርቲ ሲሆን ብልጽግና ደግሞ ገና ብቅ ከማሉት ጀምሮ መቀሌ እየተመላለሱ የሚያሙት ፓርቲ ነው። ግልጽ እንዲሆንለት ማለት ነው። መገልበት ዘጠኝ ሁለት ስልጣን የፈለጉ ያው ስልጣንን በግልጽ እፈልጋለሁ ማለት ኖር ይመስል ማለት ነው። ህዝባቸውን ለነውጥ ለማነሳሳት ፖሊስና መከላከያን ጨምሮ ኮሮና እንኳን የማያግዳቸው የአብይ ጥላቻ ያሰከራቸው የከትላንት ወዲያው የአብይ ትችት ያሳድረባቸው ታታይ መስቀልቅሎ ደግሞ ኢንፌሪዮሪቲ ኮምፕሌክስ ለመወጣት የጠሩት መድረክ ሲሆን ለስሙ ከተለያየ ፖለቲካ ሪዮት የመጡን ቢሆን ለአመል ታክል እርስ በርስ የሚያሟግት ሀሳብ እንኳን አላነሱም። ጭራሽ ልደቱ እንዳለው ጃራር ላይ ለማከል ብቻ እየተባባሉ በካርቦን ኮፒ ደረሰኝ ቆረጡብን። ግን ልደቱ አሁን የተነተነው ላይ ትንሽ መጨመር የሰከንድ ዌቡ ልደቱ ቅድም የተነሳው ላይ የመንግስት ሰዎች በነገራችን ላይ አሁን ብቻ አይደለም ህጉን ያስጠኑት። ቅድም ልደቱ ስላብራራ አልደግመውም። ይቅርታ ግርማ፣ ግን ምናልባት አሁን ጀዋር ያልከውን የበለጠ የሚያጠናክር ህገ መንግስቱ ላይ ያለው ጉዳይ ማለት ሲኖሩ ቅድም ጀዋር እንዳለው፣ ልክ አሁን ጀዋር እንዳለው በአጭር ጊዜ መገልበጥ አስር ሁለቱም ዶክተር አብይ የጠራቸውን ስብሰባ እናንቀው በተለይ መጨረሻ ላይ ከተነሱበት ርዕሰ ጉዳይ ውጭ ተናገሩን ብለው ካለቃቀሱ በኋላ ራሳቸው ግን መጨረሻ ላይ ከርዕሱ ውጭ የእርግማን የክፉ ትንቢት ማለት እያዥጎደጎዱ አጠናቀቁ። ጠቅላይ ሚኒስትሩ እዛ ላይ ሲናገሩ አልተዘጋጃችሁም እንዴ? የራሳችሁ ዶክመንት የላችሁም እንዴ? የሚል በተለይ ለሚያየው ህዝብ ምንድነው ተቃዋሚዎች እንዴ በዚህ ጉዳይ ላይ አይዘጋጁም እንዴ? የሚል የሚያዋርድ አይነት ነገር ነው የምታየው። ውሱን ካላወቀው አሁን ያለው በስልጣን ላይ ያለው መንግስት ከአማካይ ደረጃ በታች የሆነ ደካማ መንግስት ነው። ይህን ውስብስብ ችግር በምንም ተአምር ብቻው ሊወጥ አይችልም እያልን ያለ ነው። ምንድን ነው መስከረም 30 ጊዜ የሚያልቅ ቢሆንም ኦኬ፣ አሁን የጋራ መፍትሄ እንፈልግ። ከመስከረም 30 በኋላ ህጋዊ ከለላ ያለው መንግስት የለም። ህዝቡ ከመስከረም 30 በኋላ ይሄ መንግስት በስልጣን ላይ የሚቆይበት ምንም አይነት ህጋዊ ፖለቲካዊ መሰረት የሌለው መሆኑን ማወቅ አለበት። ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ለየተመሲ አለኝ ማለት አይችልም። አስሩ መገለባበጦች እንደ ምርቃት አይልደቱ ከህወት እስከ ኦፌኮ ድረስ በፖለቲካ አቋም ሰማይና መሬት የሚራራቅ ሁሉ ጋር እየሄድክ የምትወያየበትን ቅንነትን ያየ ሰው። ያው ያዩማለች፣ ከቅንነት የተነሳ ከግብፅ ጋር እንኳን ሄደ ከመደራደር አትመለስም ብሎ ቢጠራጠርህ ጥፋቱ ምንድን ነው? ቅን ሰው የማይከበርበት ሀገር። አክሮባቲስቷ ህዋት ትመስለኝ ነበር፣ ለካ ሁሉም ጂምናስቲስት ነው። ጓዶች ይሄ ጽሑፍ እንዳልኩት ነው፣ የዛሬ ምስል አደለም፣ እንዳልኳችሁ ከመስከረም ሰላሳ የሁለቱ ጥምረት የሁለቱ ጋብቻ ያልተቀደሰ ጋብቻ፣ የማያፈራ ጋብቻ በኋላ የተጻፈና ልክ ዛሬንም የሚገልጽ ዛሬም ከነዛው ጉዳቸው ንቀውን አደባባይ የመጡ ናቸው። መርሳት መጥፎ ነው። ትንሽ ናጫውታትችን ጉዳይ እንደ ገፋ እናርጋት እንዴ። የሌሊት ወፍና አይጥ ሲመች ወፍ ሲከፋ አይጥ። ቀበሌ ደገሰ፣ ፓርቲ አስፈረሰ፣ ቲሸርት አሳተመ መርከብ አሰጠመ። በደሃ ሀገር ጥሪት ብር በአካውንቱ እያጎረፈለት ካባ ለትከሻው ወርቅ ለልደቱ የካቲት 11 ሁሌ በያመቱ ያላረገው የለም። ህወሓት ለልደቱ ብለንም ለመቀኘት ዳርቶን ነበረ። ሲገባኝ ሲገባኝ ግን ጥያቄያችሁን የሚመልስ መንግስት ሳይሆን ጥያቄያችሁን የሚያስተካክልና መካሪ ወዳጅን የሚያስፈልጋችሁ ብለን ነበር በወቅቱም ግን ያው ምን ዋጋ አለው? ደላላ ከጥሩ ጓደኛ ይልቅ ጥሩ ኪስ ያልና ከህወሓት ጋር ተወዳጁ የአብይንና የእኛን ሙሉ ዕድሜ ሲጮሁ ኖረው ምንም ያልፈየዱ ምን ነው ሁለት ዓመት ዝም በማለት ህዝቡን መተባበር አቃታቸው ሳ ብለን ነበር በወቅቱም ንቀን የተሆናቸው ሰዎች ዛሬም ደግሞ መጡ። አንድ ዓመት ሳይቀመጥ መንግስት ላይ ማልቀት የጀመሩ ሰዎች ዛሬም መጡ። ያኔ ከክህደት ወደ ህብደትም ብለን ነበረ እናቆየው ግን አንረሳው፣ መርሳት መጥፎ ነው። ትንኮሳን አለምልመው ጦር እንዲመዘዝ በብዙ ሰርተው ምንም አይነት የጋራ እሴት የለንም ብለው በአብሮነት ስም ለኢትዮጵያውያን በጋራ መፍትሄ ልናመጣ ነው። የጋራ እሴት የለንም ያልከው ሰውዬ እንዴት ዛሬ እዚህ መቁ ሞራ ላገኘህ ያስብላል። እሱንም ማንሳት ያስፈልጋል። ሁለት መንግስት ነው ያለው ብሎ ነበር። አሁን ደግሞ አንደኛው ምን ሊሉን ነው? አንዱ መንግስት ቨርቹዋሉ ነው ሊሉን ነው እንግዲህ። እና እንደዚህ አይነት ግል የገጠመን በጣም ረጅም ይመስላሉ። ጥላቸውን የረዘመው ግን ባለጥላ ረጃጅሞች ናቸው። ረጃጅም ጥላ ያላቸው ግን ረጅም ያልሆኑ አብይ አህመድ እንዲህ ነው ያደረገን። በቃ ተቃዋሚውን ሁሉ ፍግ እያደረገ እየለመለመ ዛፉን ለመንቀል እንግዲህ ብዙ ሲታገሉ ነው የምናየው። ይህ ደግሞ ዛፉን ለመንቀል በዚህ ደረጃ ከተረባረቡ የስሩን ጥልቀት ነው የምናየው። በአንድ መስኮት መሰለፋቸውም ዛሬ መምጣታቸውም ለየብቻ ሲታገሉት የነበረውን ዛፍ አልቻልነውም ተሸንፈናል ብለው ሽንፈታቸውንም የማጀብ ሽንፈታቸውንም የማድመቅ አካል አድርገን ልናየው እንችላለን። ዝም ብለን የምናጨበጭበው እንዳልኩት ተንቀጥቅጠው ወደ እንቅጥቅጥ ተሻግረው ያንቀጠቀጡ የሚመስላቸው መቆም ያውቃታቸው የተሸናፊ ተሸናፊ ሆነው የመጡ ሰዎችን ማንነት ነው የሚነግረን። ስለዚህ ቨርቹዋል መንጋውን ያስታውሰናል ማለት ነው። ሲይአላዋታንም ሆብን ወገድሎ መሞት ላይ ዳዳው